ትረምሳላችሁ ግን ስግጥስ ምንድን ነው? አቲም ስግጥ ማለት ድምፅህ ከፍ ማድረግ ነው። እጅ አውጣ ስትባል እንደዚህ ማውጣት ሳይሆን እንደዚህ ማውጣት ነው። አሁን ትምህርት ቤት ላይ ለምሳሌ አንድ መምህር እድል ይሰጠናል፣ አለ እቺ ጥያቄ ይጠይቃል፣ መልሷን እናቃታለን፣ ግን እጅ አውጣ ስትባል እንደ ታውቀዋለሁ እኮ መልስ ምታመጣ ተሰግጠ፣ እኔም አውቀዋለሁ በተሳሳት ምትሰኬ በቃ አውቀዋለሁ፣ ተሰግጣለሁ፣ አውቀዋለሁ። ከዛ ስትጠየቅ መልሱ እንደዚህ እንደዚህ እንደዚህ እንደዚህ፣ ተሳስተሃል። ሌላ ጥያቄ ይመጣል። ሶስተኛ ጥያቄዋ በጣም ከባድ ጥያቄ ልትሆን ትችላለች። እሷ ግን አንተ ታገኛታለህ፣ ሌሎቹ ሳያገኙት

ግን አሁን እንደ ወደ ኋላ መለስ ብለን የልጅነት ስናይ የልጅነት ትራማ ያን ያህል አልነበረም፣ አይደል? ጥሩ ቤተሰብ ውስጥ ነው ያደከው። የመጀመሪያ ልጅነት መጣ እንደው ትሪገር ያደረገን የለ፣ የልጅነት ጊዜያችን ጠባሳ ብዙ ጊዜ ይመጣና ትልቅ፣ ስለዚ በእሱ እንጠቃለንና ከየት መጣ ድንገተኛ፣ አልሆነብም አሁን እኔ እንደዚህ ትራውማ ምናምን አስተዳደጊ ምናምን ስል ሰዎች ከቤተሰብ እያያዩታል። ችግሩ ምንድነው መሰለሽ አምለሰት እንደ ሀገር እንደ ሀገር የሆነ በመንፈስ ደረጃ የምንማረው ነገር አለ፣ ሳናቅስ ንወል በመንፈስ ደረጃ ነው ይዘኖ ዘር ከዘር ይዘኖ የመጣ ነገር አለ። የእፍረት የቢንታ የጎረቤት የመሄለኝ የቤታችነት የሆነ ሰው አሳምኖናል፣ ማንን እንደሆነ አናቅ የሆን ነገር ግን አሳም ለምን ይመስልሻል? ይህ ሁሉ ሰው እኔ የምናገረው ነገር ውስጡ ላይ ይሰማል። አሁኔም አሁኔም አሁኔም ገባሻ? ሁላችንም በሀገር ደረጃ የተጠቃምበት ነገር ከሄድነ የመጣው አላውቅም። ማነው እንደዚህ እየተጫወተብን ያለው? እሱን ቀስ ብለን የምንነቃበት ይሆናል። ጊዜው እየተጋረበ ነው። ተደብቀው እንትን የሚሉበት ያለ ግን ከውጭ ሀገር ብት በጣም ኢንፍሉዌንስ ተደርገናል። የዝቅተኝነት ስሜት እንዲኖረን ሄደን ለእነሱ ለፊ ዝቅተኛ እንድንሆን ተደርገናል። እፍረት የሞላ አሁን፣ ይህ ሁሉ ስሜቶች የመጡት ከማህበረሰብ ። ኦፍ ኮርስ እንዋደዳለን፣ ኦፍ ኮርስ ፍቅር አለ። አንዳንድ ባህላችን በጣም ንድስ የራሳችን ብሄር አለ፣ ውበቱ አለ፣ ሁሉም ነገር አለ። ግን ደግሞ በተቃራኒው ሳይት የሆነ ነገር አለ፣ የተቆጣጠረን ዕድሜ ልካችን። እንደ ሀገርም እየተቆጣጠርን ነው፣ እንደ አንድ ሰውም እየተቆጣጠርን ነው። ገባሻ? እንደ አንድ ሰው ሲቆጣጠር ነው እንደ ሀገር መቆጣጠር የሚችለው ያመንፈስም ማለት ነው። እሱ ነው በቃ እ የተቆጣጠረን ፈሪ በግ ገባሽ። ይምንታ ማዓት መምህሮቼ እንደዛ ነበሩ። ቤተሰቦችሽም በጥሩ ሁኔታ ካሳደጉሽ መምህርሽ አለ አንድ ሰው ምን ይለኛል ብሎ የሚፈራ አንቺም እንደዛ ብለሽ እንድትፈሪ አደግሻለሽ።